ያያችሁ ነው እንግዲህ፣ ከምን አይነት ጉድ እየወጡ እንደሆነ። ለነዚህ ጀግና የእውነት ብዙ ጊዜ እያልኳችሁ እኮ ነው። እውነት እኔ አንድም ሁለቴ ብያችኋለሁ፣ ሽልማት ያስፈልጋቸው ነበር። ያው እንግዲህ ቀኑ ሲደርስ ይሸለማሉ ብዬ ተስፋ አድርጋለሁ። የእውነት መሸለምም ያለባቸው ስለሆኑ ነው፣ ከሚሰሩት ስራ ከሚያደርጉት ነገር ሁሉ አይደለም ይሄ ትንሽ እንጃ። የእውነት ለነሱ መቼም ቃል የለኝም፣ ሁልጊዜም ነው የምለው። ብቻ ከሰው ሳይሆን ከፈጣሪ ትልቁን ስጦታ ያገኙታል። እግዚአብሔር በምትሄዱበት ሁሉ ሰላማችሁን ያብዛላችሁ ነው ምላችሁ። የኔ እንቁዎች፣ ጀግናዎች፣ የስንት ንንባ ያበሳችሁ ስንት የተዘጋባችሁን በር እየከፈታችሁ ብርሃን የምታሳዩ ከእግዚአብሔር በታች የተሰጣችሁ ውድ ስጦታ ናችሁ ለኢትዮጵያውያን፣ ለኛ ለኛ ማለት ነው። የእውነት ለሰው ልጅ በሙሉ ከእግዚአብሔር በታች በጣም ብዙ ነገር እየሰራችሁ ነው። ለሰው ለሰው የምትጨነቁ ለሰው ስብት እንደዚህ የምትሆኑ ሰዎች በሉልና፣ በዘላለም፣ እንዲሁም በካሜራ ጀርባ ያሉት ሁሉም በእንደዚህ አይነት ስራ ተሰማርተው የሚሰሩ በሙሉ እኔ ቃል የለኝም። እግዚአብሔር በምትሄዱበት ሁሉ የጠብቃችሁ ነው የምላቸው። ብዙዎች አሉ። ከነገራችን ላይ በእንደዚህ አይነት ስራ ተሰማርተው የሚሰሩ ያው እኛ ብዙ ጊዜ ተከታትለን የምናያቸውን ሰዎች ነው የምናደንቀው እንጂ ብዙ ያልተነገረላቸው ያልተወራላቸው ብዙ ሰዎች አሉ። እንደዚህ ደግሞ በጣም የሚያሳዝኑኝ ነገር እነዚህ በእንደዚህ አይነት ስራ የሚሰሩ ሰዎች የሆነ ችግር ላይ ሲወድቁ ማንም ሰው አይጠይቃቸውም። ብያችሁ አለው። ባለፈው የሆነ ልጅ ቪዲዮ ሰርች የላችሁ ነበር ልክ እንደነ ልዑል እንደነዘላለም ነው የሚሰራ ስራ። ግን እሱ አሁን በዛ ራሳቸው መጥተው ወንጀልን አውጣልን፣ እንደዚህ አይነት ሰው አለ፣ ንብረታችን አስመልሰልን፣ እንደዚህ እንደዚህ ብለው እንትኑ ከተናገሩ በኋላ እንግዲህ ይሄ ልጅ ምንም በማያውቀው የሚሰራው ልክ እንደነ ልዑልና እንደዘላለም። አድርግ የተባለውን ነው የሚያደርግ። ቢሮ መተው ተናግረው ከዛ እውነቱን አውጥቶ ሚዲያ ላይ እንትን ሲልባቸው እነሱን ማሰቃየት እነሱን እንት ማገት እነሱ ይህ ሁሉ ተቋቁመው ነው የሚሰሩ። እንግዲህ እነዚህ ጀግናዎች ብዙ ሰዎች አሉ፣ ልክ እንዳልኳቸው እንደነልውል በጣም ብዙ ያልታወቁ ሰው ያላወቃቸው ማለት ነው። ብቻ እግዚአብሔር መልካም ለሚሰሩ ሰዎች በሙሉ ከፈጣሪ ታገኙታላችሁ። ሰው ከሰው አይጠብቅም፣ ከፈጣሪ ነው ትልቁ ስጠታ እና ችግራችሁ ያላችሁ ለሰው ልጅ እራሳችሁን አሳልፋችሁ የምትሰጡ ብቻ ስለ እናንተ እኔ ብዙም የእውነት ሳውራ ቃል ያጥረኛል ነው የሚላችሁ ስለ ልዑልም ስለ ዘላለምም ስለ እራሳቸውን አሳልፈው ነው የሚሰጡት። በዚህ ስራ ተሰማርተው የሚሰሩ ሰዎች እኛ አብዛኞቻችን ፊት ለፊት የሚመጣውን ምናምን ነው የምናይ፣ ግን ከካሜራ ጀርባ ምን ያክል ውጣ ውረድ እያሳለፉ እንዳሉ እነዚህ አብዛኞች በትንሹ ቀንጨብ ቀንጨብ አድርገው ጉሏቸውን ትናቸው ያሳያሉ። ግን ብዙዎች ደግሞ ከካሜራ ጀርባ ምን አይነት ጥቃት እንደሚደርስባቸው እኛ ብዙ ጊዜ የምናየው የሆነ ሰው ሲጠፋ ሚዲያ ላይ ምን ሆኖ ይሆን ምናምን እንላለን። ግን እነሱ ናቸው የሚያውቁት። ብዙ ነገር ይመጣባቸዋል። እንግዲህ እውነትን አውጥተሽ ሚዲያ ላይ ፊት ለፊት ስታጋፍጫቸው፣ በተለይ በብር ጉዳይ፣ በምንም ነገር የተነካካ ነገር እውነት እንዲወጣባቸው ስለማይፈልጉ ተለው ብለው እነሱን መጉዳት ነው የሚፈልጉት። እና ልክ እንደነዚህ አይነቱ ጀግናዎች ደግሞ እኔ እግዚአብሔርን ነው እምላችሁ ብዙ ጊዜ እላችኋለሁ፣ መሸለም ሲያንሳቸው ነው። ለነዚህ እራሳቸውን አሳልፈው እየሰጡ ያሉ ጀግኖቻችን ናቸው። ብዙ ሰዎች በር ተዘግቶባቸው እየከፈቱላቸው፣ ብርሃንን እያሳያቸው ከእግዚአብሔር በታች ያሉ ሰዎች ናቸው። ሰውን ለእንደዚህ አይነት ሰው ሽልማት አያስፈልገውም። መሸለም ያለበትና የሌለበት ያው እኛ ዝም ብለን ተመልካቾች፣ ማን መሸለም እንዳለበትም የትኛው እንትን ማለት እንዳለበት አብዛኞቻችን ብዙም እንትን አንልም እንጂ ለነዚህ አይነት ጀግናዎች እንደዚህ ጠዋት ማታ የእንቅልፍ ነስቷቸው የሰው ጉዳይ ስራዬ ነው ብለው ተከታትለው ከመጨረሻው ድረስ ከጀመሩበት እስከ መጨረሻው መፍትሄ እስከሚያገኝ ድረስ ይሄን ያክል ነው እነሱ የሚደክሙት የሚለፉት። እኛ የምናየው ትንሽ ተቀነባብራ ምናምን የምናየውን ነው። ግን ከካሜራ ጀርባ የሚያሳልፉትን ፈጣሪ እና እነሱ ነው የሚያውቁት። እና ለእነዚህ ሰዎች ሲያንሳቸው ነው መሸለም፣ ይቅር እና ማለት ነው፣ ሌላም ቢደረግላቸው እኔ በጣም ደስተኛ ነኝ። ግን አንድ ቀን ደግሞ ተስፋ አለ፣ እግዚአብሔር የሆነ ሰው ይሸልማቸዋል ብዬ ተስፋ አደርጋለሁ። እንደዚህ ደግሞ መቅረት የለባቸውም። የእውነት መልካም ለሰራ ሰው መልካምነቱን ስናሳየው እይታ ጊዜም ስራውን እንዲበረታ ያደርገዋል። አሪፍ በቃ በርትቶ በእንደዚህ አይነት ስራ የሚሰሩ ሰዎች ሌላ ወጣቶችም ልክ በእነዚህ ቪዲዮ እያዩ ብዙ ሰዎች እየተማሩበት ብዙ ነገር የምናይበት ነገር ነው እና አንዳንድ ጊዜ እኛ ይሸለሙ ሸለሙ ሸለሙ እንላለን። አብዛኞቻችሁ ኮሜንት የምትጽፉ መሸለም አለባቸው፣ ከመንግስት መሸለም አለባቸው እነዚህ ጀግናዎች። ብዙዎቻችሁ ትላላችሁ ግን እኔ ስለ እነሱ ብዙ ጊዜ ብያለሁ። ብዙ ያላወቃቸው ሰዎች አለ አለ እኛ በትንሽ ቢያንስ በሁለት ሁለት ሚሊዮን ሰው በትንሹ ሁለት ሚሊዮን ወደ ሶስት ሚሊዮን ምናምን ሰው ነው እነሱ ያቸው ግን ከዚያ በላይ ሰው ማወቅ አለበት የሚሰሩት ስራ አለም እንዲያቅላቸው ነው ምፈልገው። አለም እንዲያቀላችሁ ስንት ውጣ ውረድ እያሳዩ ስንት ልፋት፣ ከዚህ አልፎ በራሳቸው አልፎ በቤተሰባቸው እየመጡ ተቋቁመው። ከመስፍን በላይ አደገኛ ሰው የለም። መስፍን አሁንም ቢሞትም የመስፍን ነገር አላለቀም። ታቃላችኋል። በትንሽ ትንሹ ባለፈው አይታችኋል። እንግዲህ የመሀሌትን ወላጆች ዋናዋ የቤት ሰራተኛ መስላ ገብታ መድኃኒት አድርጋ በምግብ ህይወታቸውን ያሳጣቻቸውን፣ እነሱ ከነገራችን ላይ አሁን ፊት ለፊት እያመጡ ሲያሳዩን የተለያዩ ሰዎችን እነዚህ ጉዳዮችን እያመጡ ሲያሳዩን እኛ የሚመስለን የመስፍንን ጉዳይ እየተዉት ምናምን ይመስለናል፣ ግን አይደለም። ኮሜንትም አንዳንዶች የማነው አሸናፊ ጉዳይን እንደያዛችሁ ዝም አላችሁ፣ ምን ነው የእሱን ጉዳይ ጨርሱት፣ የእሱን ነገር አሳዩን እያላችሁ ብዙዎቻችሁ እንግዲህ ትላላችሁ። ግን እነሱ ግን ሁሉም ነገር በሂደት በሂደት ውስጥ ለውስጥ የሚሰሩትን ስራ እያያችሁ ነው እንግዲህ። እኛውን ፊት ለፊት የሚመጣልንን ነገር ነው የምናየው። የማህሌትን ወላጆች የገደለች እነሱ ግን በውስጥ ለውስጥ እያፈላለጉ ነበር። አያችሁ። ይሄ አሸናፊ የሚባለውም ልክ አረሳስተው አረሳስተው ፊት ለፊት መተው እንደዚህ እንትን ከሚሉ የሌላ ስራ የሚሰሩ መስለው ያኛውን የተውት የረሱት መስሎት ሰውየው ደግሞ ተዘናግቶ ሌላ ነገር እንዳያስብ እንዲያስብ በቃ ተዘነጋግቶ በቃ ትተውኛል ምናምን ብሎ ሌላ ነገር እንትን እንዲል ነው የሚያደርጋቸው እና እነሱ የሚሰሩት ስራ ማርያምን ነው ምላችሁ። ጭንቅላታቸው እግዚአብሔር ይክፈትላቸው፣ አሁንም የተከፈተ ነው እና የሚያስቡት ነገር እንዴት አድርገው ሰውን ማጥመድ እንደሚችሉ፣ በምን አይነት በቃ ዘዴ ያላቸው መፍትያቸው ራሱ እውነት ው መታደን ነው እግዚአብሔር ነው ምላችሁ? ሞገ እንትናቸው ጥበባቸው ይገርማችኋል። ሰውን እንዴት አድርገው ማወጣጣት እንደሚችሉ፣ ሰውን እንዴት አድርገው መያዝ እንደሚችሉ፣ እንግዲህ ከላይ ነው የተሰጣቸው። ምንም ማድረግ አይቻልም። ፈጣሪው ጨምሮ ጨማምሮ ይስጣችሁ ከዚህ በላይ ማለት ነው። ከዚህ በላይ ገና ብዙ ታሪክ ትሰራላችሁ እናንተ። ይቺ የመጀመሪያዋ ትንሿን ትንሽዋን ኢትዮጵያ የፍቅር ኢትዮጵያ የድሮ ኢትዮጵያን እያሳያችሁ ነው። በእናንተ በእናንተ ሌላው ሌላው እንኳን ተውት፣ እርስ በእርስ ሲባላ ሲሞጫር ስንት ሲ ነው የሚውለው። ቢያንስ እናንተ እንኳን ትንሿን የጥንቷን ኢትዮጵያን እያሳያችሁነን ነው። ቢያንስ አሁን የሚመጣው እንኳን አዲሱ ትውልድ እንኳን ይህንን እያየ ለሰው የሚያዝን ለሰው የሚራራ ለተቸገረ የሚደርስ እንዲሆን ከልዑልና ከዘላለም እንዲሁም በእነሱ ዙሪያ የሚሰሩ ሰዎች ለብዙ ሰው አራ የምትሆኑ ሰዎች ናችሁ እና እድሜያችሁን ረጅም ያድርገው ከጤና ጋር ነው የምላችሁ። እኔ ስለ እናንተ ብዙ ጊዜ አወራለሁ አወራለሁ። ምንም የእናንተ ታሪክ ቢወራ ቢወራ ማለቂያ የለውም በእርግጥ እግዚአብሔር ረጅም እድሜ ይስጣችሁ ነው የምላችሁ። በምትሄዱበት ሁሉ እግዚአብሔር ይጠብቃችሁ፣ ክፉን ነገር ያርቅላችሁ። ለሰው የምታስቡ ለእናንተም የሚያስብ የሚጨነቅ እግዚአብሔር ይስጣችሁ ነው የምላችሁ። በቃ ክፉን ነገር ያርቅላችሁ። ብዙ ስራ እየሰራችሁ ነው። ብዙ ብዙ ነገር ታሪክ እየሰራችሁ ነው። ብዙ ተደብቆ ያለ በይ ጓደው ያልተፈታ ቁልፍ እናንተ ግን መፍትሄ ሆናችሁ በጣም ብዙዎቹን ከጨለማ ሕይወት እያወጣችኋቸው ነው እና ከጎዳና የገዛ የእናቷ ልጅ አውጥታ የጣለቻት፣ አረ ስለ እነሱ ስታወሩ በጣም ብዙ የተሰቃዩ በጣም ብዙ ራሳቸውን ሳያውቁ ራሳቸው ከሞላ አፍት ከምንም ከዛ ከሞቀ ቤት አስወጥተው ጎዳና ላይ የሚያስወጡ የገዛ እህቷ ባለፈው ያየችሁት በልኡል በዘላለም ብዙ ነገር እናያለን። እኛ እድሜ ይስጠን እንግዲህ፣ እነሱም ይኑሩልን፣ ገና ብዙ ብዙ ነገር እናያለን። ኢትዮጵያ ውስጥ የማይሰራ የማይደመጥ የማይታይ ነገር የለም። እኛ እድሜ ከጤና ከሰጠን ብዙ ነገር እናያለን። እድሜና ጤና ይስጣቸው ለነሱም እያላችሁ ጸሎት አድርጉላቸው። ለዘላለምና ለልኡል ማለት ነው። እግዚአብሔር ሀገራችንን ሰላም ያደርገው። ከእንደዚህ አይነት የሚሰሩ ሰዎች እግዚአብሔር አምላክ ልቦና አይስጣቸው ይቆጠቡ ነው ብለው እኔ ሌላ ቃል የለኝም። ለማንኛውም የዛሬው ቪዲዮ የሚመስለ ነበረ። ከተመቻችሁ ቪዲዮ ላይክ እና ሼር እያደረጋችሁ አበረታቱን። ስትገቡ ቪዲዮውን ላይክ እያደረጋችሁ ነበር። ፕሊስ ላይክ አድርጉ። እስኪ ላይክ አድርጉ። ሰብስክራይብ አድርጉ። ለማንኛውም በሌላ ቪዲዮ ውስጥ ከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ባይ ባይ።